የማዳበሪያና የምርጥ ዘር አቅርቦትና አቅርቦትና ፍላጎት አለመመጣጠን የአርሶ አደሩ ፈተና እንደሆነ በተለያዩ ጊዜያት በዚሁ በአዲስ ቀን የሀገር ጉዳይም ስናነሳው የነበረ ጉዳይ ነው። አዲስ ቀንም ይህንን ጉዳይ የማዳበሪያና ምርጥ ዘርን የሀገር ጉዳይ አድርጎ ሲያቀርቡ በዘርፉ ያሉ ችግሮች እንዲፈቱ ሁሉም ባለድርሻ አካል የየራሱን የቤት ስራ ወስዶ የሚመለከታቸው አካላትን መፍትሄ እንዲሰጡት ጭምር ለማመላከት ነው። በዚህ ጉዳይ ላይ ያዘጋጀናቸው ጥንቅሮች አሉ። እንግዳም ጋብዘን ተጨማሪ ቆይታ የምናደርግበት ነው የሚሆነው። ወደ ጥንቅሮቹ እንለፍ። የአፈር ማዳበሪያ እየቀረበላቸው በመሆኑ ለመህርሻ ስራቸው እገዛ ያደርጋል ሲሉ በሸገር ክፍለ ከተማ አስተዳደር የገላን ክፍለ ከተማ አርሶ አደሮች ገልጸዋል። የአርሶ አደሩ የማዳበሪያ ፍላጎት እየጨመረ መምጣቱን የጠቀሙት አርሶ አደሮቹ የዋጋ ጭማሪ መስተዋሉንም ገልጸዋል። ይድነቃቸው ሰማው ያዘጋጀውን በቀለ ተመስገን ያቀርበዋል። በኦሮሚያ ክልል ሆለታ ከተማ ኗሪ የሆነው አርሶ አደር ደበሌ ወርቁ የምርጥ ዘር ተጠቃሚ ነው። እርሱና የአካባቢው አርሶ አደሮች የምርጥ ዘር የመጠቀም ተሞክሮ እየሰፋና ምርታማነትም እየጨመረ መምጣቱን ይናገራል። ዘንድሮም ለሚያከናውኑት የመኸር እርሻ ምርጥ ዘር በወቅቱ እየቀረበ በመሆኑ ለስራቸው ምቹ ሁኔታን እንደሚፈጥርም አርሶ አደሩ ይገልጻል። ከዚህ ምርምር ይሰጠንና እዛ እናባዘዋለን ከአባዛም በኋላ የሰጠንን መልሰን እዚህ እናስገባዋለን። ስንዴ በሰፊ እናገኛለን፣ ጤፍ እናገኛለን፣ ገብስም እናገኛለን። ከሄክታር ድሮ እስከ አስራ ስድስት አስራ አምስት ኩንታል ነው የምናገኘው፣ ግን ከዚህ ከምርምር ምርት ዘር ወዚህም መዝራት ከጀመርን እስከ ሰላሳ ሰላሳ ሁለት ኩንታል ማግኘት ጀ ችለናል ማለት ነው። ይሁንና የምርጥ ዘር እጥረት የሚስተዋልበት ሁኔታ መኖሩን የጠቆሙ አርሶ አደሩ የዘር ብዜት ተሳትፎ ይበልጥ ሊጎለብት ይገባል ሲል ነው የሚገልጸው። በዚህ አመት የራሳችንን እንዘራለን ብለን አስበን ነበር። ግን እንዲህ ሳይ ደግሞ አሁን ውስጥ በጣም ደስ አለኝ። ለምን እኛ ጋር አሁን ከነሱ ወስደን ቀጣይ አመት ለሌላ ገበሬ ወይ እንደኛ ሌላ ማሳ ካልዘራን በስተቀር ሌላ ምን ዘራው፣ እንደዛ ምርት አይሰጥም። ለምን እኛ ጋር ያረጀ ምርት ዘር ነው ያለ። ያረጀ ዘር ስንዘራ እስከ 17 18 ኩንታል ነው የምናገኘው በካርታ ይሄኛ ምርጥ ዘር ከዘራን ደሞ ከ30 እስከ 35 ኩንታል እናገኛለን። ለአርሶ አደሩ ምርጥ ዘር ተጠቃሚ እንዲሆን ከማድረግ ጎን ለጎን አሳታፊ የዘር ብዜ ቴክኖሎጂ ውጤት እያመጣ መሆኑን የሁለታ ግብርና ምርምር ማዕከል ጠቁሟል። ማዕከሉ በርካታ ቴክኖሎጂዎችን ነው ያወጣው። ባለፈው ዓመት ብቻ በተለይ በሰብል ከ5 ዝርያ 5 ዝርያ አውጥተናል። በሂደት ያሉ አሉ። ያንን አይጨምርም እንግዲህ እነኚን በበቂ ሁኔታ መባዛት አለባቸው። የማህበረሰብ ዘር አምራቾችን በማደራጀት በኋላ ወደ ዘር አምራቾች ማህበርነት ነው የተቀየሩት። ከዩኒየን ጋር ይገናኛሉ። ዩኒየኑ ዘሩን እየሰበሰበ ይሸጣል። ያ ትልቅ ደጋፊ ነው። በተለይ ፎርማል ሴክተሩ ተደራጅቶ የሀገር ፍላጎት ማሟላት በማይችልበት ሁኔታ ይሄ ኢንፎርማል ሲድ ሲስተም ነው የምንለው ያ በጣም ጠቃሚ ነው ዘንድሮ የመኸር ወቅት እርሻ ስኬታማ እንዲሆን የግብአት አቅርቦት ማሟላት በተጠናከረ መንገድ ይከናወናል ተብሏል መኸር ቀድሞ የሚገቡ አካባቢዎች አሉ ቀድሞ የሚዘሩ አካባቢዎች ቀድሞ የሚገቡ የሰብል አይነቶች አሉ ዘርን በተመለከተ በዚህ አመት ከዚህ በፊት ኦን አብሬጅ ወደ አንድ ሚሊዮን ኩንታል ዘር ነው የምናቀርበው እንደ አገር ከዚህ አመት ጀምሮ ወደ ሁለት ሚሊዮን ኩንታል ዘር ለማቅረብ ነው ቅር ተጥሎ እየተሰራ ያለው። ነጩን የምህር ወቅት በማስመልከትም በተለያዩ አካባቢዎች የማሳ ዝግጅት ስራዎች እየተሰሩ ነው። ቀደም ሲል የተከታተለውን ዜና የመቃቸው ሰሙ አዘጋጅቶ ብሩክ ተስፋዬ ነበረ ያቀረበው። አሁንም እዚሁ ጉዳይ ላይ ነው የምንቆየው። እንግዳም ጋብዘናል። ወደ አንድ ጥንቅር እንሂድ። ለምህርሻ የተለያዩ ዘር እየቀረበላቸው መሆኑን በሆለታ ከተማ የሚገኙ አርሶ አደሮች ተናግረዋል። የዘር እጥረት እንዳይከሰት እየተከናወኑ የሚገኙ የአርሶ አደሩ የዘር ብዜት ተሳትፎ መጠናከር አለበትም ተብሏል። ይህንን ጉዳይ የርነቃቸው ሰማ አዘጋጅቶታል፣ በቀለ ተመስገን ደግሞ ያቀርበዋል። በሸገር ከተማ አስተዳደር በገላን ክፍለ ከተማ የተለያዩ አካባቢዎች የሚገኙ አርሶ አደሮች የመረሻ ዝግጅት እያከናወኑ ነው። የአፈር ማዳበሪያ ሲገበያዩ ያገኘናቸው አርሶ አደሮችም በወቅቱ እየቀረበላቸው መሆኑን ተናግረዋል። የመኸር እርሻ ያው በዚህ ባለፈው ወራቶች ውስጥ አንዳንድ ጊዜ አርሰን አሁን ድጋሜ እርሻ እያረስን ነው። አሁን ለዘር እያዘጋጀን ያለንበት ወቅት ነው ማለት ነው። ለወደፊት ማዳበሪያ እየወሰድን ያለነው ያው ይሄ ማዳበሪያም ለመጀመሪያ ዙር ተብሎ እየተሰጠ ያለን ማዳበሪያ ነው ማለት ነው። የእርሻ ዙሪያ በጣም ቆንጆ ነው፣ የዝናቡም ሁኔታ በቂ ዝናብ ሁኔታ አግኝተናል። የመኸር ዝሻችን ዝግጁ ነን። ያው እንግዲህ አሁን የመዳበሪያ ደግሞ ያው መንግስታችን የተወሰነ አስገብቶልናል። ያው እጃችን ላይ የገባውን ነገር እየተረከምን ነው። መዳበሪያ ማግኘታችን በጣም ደስተኞች ነን። የክፍለ ከተማው ግብርና ጽሕፈት ቤትም ለአርሶ አደሩ የግብርና ግብዓት የማሟላት ስራ እየተከናወነ መሆኑን ገልጿል። ትልቅ ማህበራቶች አሉን እንደ ክፍለ ከተማችን እነኚህን ማህበራቶች ደግሞ ከመጀመሪያው ጀምሮ የሚያስፈልገውን ግብዓት ለይተን መዳበሪያ ምን ያህል ነው የሚያስፈልገው የሚለውን ነገር፣ ምርጥ ዘር የሚያስፈልገውን ነገር በዛ አኳያ ከሚመለከተው አካል ጋር ሆነንም በሰፊው እየሰራን ነው። እንደ አጠቃላይ ወደ 23600 ኩንታል የአፈር መዳበሪያ ያስፈልገናል። የተለያዩ ኤንፒኤሶች ዩሪያዎች ጨምሮ ማለት ነው። እነሱም በስፋት እየገቡ ነው። ይሁንና የአፈር ማዳበሪያ አቅርቦት ውስንነትና የዋጋ ጭማሪ መስተዋሉን አርሶ አደሮቹ ያነሳሉ። በወቅቱ መድረሱ በጣም ጥሩ ነው። በሚቀጥለው ከ15 ቀን በኋላ የሚዘሩ ሰብሎች ስላሉ ለነሱ ጥሩ ነው፣ በአሁኑ መሰጠቱ። በኩንታል 3 ሺ ምናምን ብር ነበር። አሁን በእጥፍ ነው የጨመረው። ከአምናው ሲነጻጸር በእጥፍ ነው መጠፍ ነው እሱ ነው ችግራችን። ትንሽ የአርሶ አደሩን የግብርና ግብአት ፍላጎት ለማሟላት የተለያዩ ስራዎች እየተሰሩ መሆኑንም ተብራርቷል። አቅርቦቱ ላይ አሁን ካለን መረጃ አኳያ ካለንም ከሚመለከተው አጋላሽ ጋር እየሰራን ያለነው ጉዳያቸው አሉ። ዩኒየን አለ ኢረር የሚባል ለእኛ ማህበራቶች የሚያቀርብ ሰፊ ማዳበሪያ እዛ አለ። ከዛ ወደዚህ እያስገባን ነው ማለት ነው። በአንድ ጊዜ ማስገባት እንዳለ ሆኖ ክፍተቶች ካሉ እያረምን እንሄዳለን። አብዛኛው ግን ስምንቱ ማህበራቶች ጋር አርሶ አደሮቹም ጋር ቁጭ ብለን እየተወያየን ነው። ዋጋ ጭማሪ አለ። ዋጋ ጭማሪውም ምክንያቶቹ በደንብ ይታወቃል። እንደ መንግስትም ተደጋግሞ ሲነሳ የነበረ ጉዳይ ነው። እንደ አጠቃላይ እንደ ሀገር ያለው ነገር ነው። ከእሱ አኳያ ተደጋጋሚ ማብራሪያ መንግስትም ሲሰጥ ስለነበረ አርሶ አደራቻን ጋር በዚህ ይሄ ጉዳይ ተነስቶ ከዚህም በፊት ስልጠና ስንሰጥ ስለነበረ የክረምት ስራ ላይ የግብርና ስራ ላይ ከነሱ ጋር ያለውን ከዋጋ ጋር ጭማሪ ያለውን ነገር ምን አለ የጨመረው ምክንያቱ ምንድን ነው የሚለው ነገር በሰፊው ኮ አርሶ አደራች ጋር ተነጋግረን የተግባባ ነው ጉዳይ ነው። በገላን ክፍለ ከተማ ከአምስት ሺ ሄክታር በላይ መሬት በመህርሻ ለመሸፈን እየተሰራ መሆኑም ተመላክቷል። እዚሁ ጉዳይ ላይ ከእንግዶች ጋር ቆይታ እናደርጋለን። ተመልካቾች፣ እዚህ ስቱዲዮ የኢትዮጵያ ህብረት ስራ ኮሚሽን ምክትል ኮሚሽነር አቶ ሺሰማ ገብረስላሴ ይገኛሉ። እንዲሁም ደግሞ ከግብርና ምርምር ኢንስቲትዩት ዶክተር ተከስተ ክፍሌ ወደ በኋላ ላይ የሚቀላቀሉን ይሆናል። አቶ ሺሰማ እንኳን ደህና መጡ ወደ በተለይ በህብረት ስራ ማህበራትና በዩኒዮኖች የማዳበሪያና ሌሎችም የግብርና ማሳደጊያ ግባቶች ስርጭት ይከናወናል እና የማዳበሪያ ስርጭትና ሌሎችም የግብርና ማሳደጊያ ግባቶችን ከማቅረብ አኳያ ያለው አሰራርና ስርዓት እንዴት የሚታይ ነው? በአግባቡና በወቅቱ እየደረሰ ነው ወይ የሚለው ነው። እስኪ እንግዲህ ማዳበሪያ በርካታ ባለድርሻ አካላት አሉት፣ ከግዢ እስከ መጨረሻው ስርጭት ድረስ የህብረት ስራ ማህበራት ሚና ከማዕከል ወደ የክልሉ ከዛም ወደ ማዕከላት ወደ ጣቢያ ማዳበሪያ ማድረስ ነው። ስለዚህ በዚህ ረገድ የሚሳተፉ ማህበራት አሉ ወደ 109 ዩኒዮኖች እና 5411 መሰረታዊ ማህበራት ተቀባብለው ያደርሳሉ እንደ ሀገር በሰባት ክልሎች ሌሎቹ የየራሳቸው የተለያየ ባህሪ ስላላቸው ስለዚህ እነዚህን በተመለከተ በተለይ በዘንድሮ አመት እና አምናም ጭምር በአግባቡ የባለድርሻ አካላት ቅንጅት በተለየ ሁኔታ ሲመራ ስለቆየ በሚኒስትር መስሪያ ቤቱም በሌሎች ከዛም በላይ ባለ አካል በእኛ በኩል እስካሁን ባለው ይሄ ነው የሚባል ችግር አለ ብለን አናምንም። በአግባቡ እየሄደ ነው የሚል እምነት ነው ያለን። እንደ ሀገር ምን ያህል ለመግዛት እንደታቀደ ይታወቃል። ከዚህ ውስጥ በየደረጃው ይደርሳል። ከወደብ ወደ ማዕከል ወደ እናንተ ምን ያክል ገብቷል? ወደ ህብረት ስራ ማህበራትና ዩኒየኖች ምን ያክል ደርሰዋል? እስካሁን ባለ አሁን ወደ አንድ ነጥብ አንድ ሰባት ሚሊዮን ቶን ወደ ማህበራቱ ገብቷል ማህበራቱ ደግሞ ወደ እያንዳንዱ ህብረተሰብ የተሰራጨው ደግሞ ወደ ስድስት መቶ ሰባ ሺህ ኩንታል ነው የሚሆነው፣ ወይ ደሞ ዜሮ ስድስት ሰባት የደረሰው። ስለዚህ ይሄ በየጊዜው የራሱ አለው ሰው የሚፈልግበት። ግን እስካሁን ፍላጎት ኖሮ የአቅርቦት ችግር የለም። በህብረት ስራ ማህበራት እጅ ራሱ ማዳበሪያ በበቂ ሁኔታ አለ ማለት ነው። ዩኒዮኖች የአቅም ውስንነት ችግር እንዳለባቸው ይነሳል። በተለይ ደግሞ የገንዘብ አቅርቦትና፣ ሌሎችም አርሶ አደሩ ጋር የበለጠ እንዲደገፉ አቅማቸውን የማሳደግ ስራ ላይ ምን እየተሰራ ነው? የህብረት ስራ ማህበራት በጣም አስፈላጊ ተቋማት ናቸው። አስፈላጊ ተቋማት እንደመሆናቸው በሌሎች ሀገሮች እንደሚታየው ከአባላት ጋር ያላቸው ቅርበት ካፒታል ሞቢላይዝ የማድረግ አቅማቸው ግን ይለያያል። በጣም ጥቂቶቹ ካልሆነ በስተቀር የቁጥራቸውን ያህል ይሄ ሚና እንደሌለ ተገምግሟል፣ ተለይቷል ማለት ነው። በዚሁ ምክንያት በተለያዩ ጊዜያት ናቸው የተደራጁት እነዚህ ማህበራት በተለያዩ ሲስተም ውስጥ አልፈዋል በዋነኛነት በዓመት የተወሰነ ቀን ማዳበሪያና ግብዓት በሌሎች ግብዓቶች በማሰራጨት ሚና ላይ ብቻ እያተኮሩ መሆኑ ከዚህ ውጭ ግን ዓመቱ ሙሉ ሊሰሩት የሚችሉት ስራ እንዳለ ምርታማነትን ከማሳደግ አንጻር ከማምረት አንጻርም፣ ቴክኖሎጂ ከማስፋፋት አንጻር፣ ከግብይት አንጻር የኢንዱስትሪውን ወደ አርሶአደሩ የአርሶአደሩን ወደ ገበያ ከማምጣት አንጻር ኢብን ከቁጠባ ከመሳሰሉት በርካታ ሚና አላቸው። ይህን ሚና ለመጫወት የሚያስችል ቁመና ላይ አለመሆናቸው፣ ከጥቂቶቹ በስተቀር በጣም ሞዴል የሆኑ በሀገር አቀፍ ደረጃም የሚታወቁ በርካታ ሚና ያላቸው ህብረት ስራ ማብራት አሉ። የቁጥሩን ያህል ግን እንደ ሀገር ሲታይ ለውጥ ያስፈልጋል፣ ሪፎርም ያስፈልጋል የሚል እምነት ተወስዶ ክቡር ሚኒስትራችን የሚመሩት ስትሪንግ ኮሚቴ ተቋቁሞ የተለያዩ ስራዎች እየተሰሩ ነው። ያሉት ጥሩ የማዳበሪያ አቅርቦት በወቅቱ ቀርቧል፣ አሁንም እያከፋፈለ ነው የሚል ሀሳብ አንስተውልናል። ቀደም ሲል አሁን ላይ ግን አርሶ አደሮቹ በህገወጥ መንገድ ወደ ነጋዴው እየገባ ነጋዴዎቹ ላይ እየገዛ ነው በከፍተኛ ዋጋ የሚል ሀሳብ አለ። ይህ እንዴት ተፈጠረ? ህብረት ስራ ማህበራት ላይ በበቂ ሁኔታ ከገባ ለአርሶ አደሮቹ ከደረሰ ለምንድን ነው ታዲያ በነጋዴው እጅ የተገኘው ነጋዴው ደግሞ በህገወጥ መንገድ ለአርሶ አደሮቹ እየሸጠበት ያለው መንገድ ከየት መጣ ይህ መረጃ መጣራት አለበት በደንብ ለምንድን ነው እንደዚህ አይነት ስትራቴጂክ ሸቀጦች መቼ ነው ነጋዴ እጅ ሊገቡ የሚችሉትና በነጋዴ እጅ ዋጋ ሊጨምር የሚችለው የሚለው የራሱ ተፈጥሯዊ ሁኔታ አለው ለምሳሌ ዘንድሮ በአጠቃላይ ማክሮ ኢኮኖሚው አለም አቀፍ ተጨባጭ ሁኔታዎችን ምክንያት በማድረግ የራሱ የግዢ ዋጋው ጨምሯል፣ ማዳበሪያ ጨምሯል። መንግስት ከፍተኛ ገንዘብ ድጎማ አድርጓል። አሁን ለምሳሌ በገበያ ዋጋ እና ተደጉሞ በመጣው ማዳበሪያ ዋጋ መካከል ልዩነት ሲኖር ነው ያ አደጋ ሊኖር የሚችለው፣ ወደ ነጋዴ የመግባት ችግር ሊኖር የሚችለው። አሁን በባህሪው ዋጋ ጨምሯል ብሎ ሪግሬት የማድረግ ካልሆነ በስተቀር እንደገና አሁን ካለው ዋጋ በላይ ነጋዴ ውስጥ ገብቶ ከነጋዴው በጭማሪ ዋጋ ሊገዛ የሚችልበት መሰረታዊ ምክንያት የለም። ይታወቃል፣ ይቅርታ፣ ይታወቃል በሀገር አቀፍ ደረጃ ምን ያህል ማዳበሪያ ስንጠቀም እንደነበረ፣ ክልሎች ፍላጎት ቀርቦ ነው ማዳበሪያ ተለቅሞ ነው ስንት ትፈልጋለህ? ተብሎ ነው እያንዳንዱ ክልል ይህን ያህል እፈልጋለሁ ብሎ እንደውም አሁን የሚታወቀው ስራው በየዕለቱ እየተገመገመም ስለሆነ አንድ ሶስት ክልሎች እስካሁን የገባው ይበቃናል፣ እንደውም ከአሁን በኋላ የምትገዙልን ባይመጣ ሌሎች እጥረት ያለባቸው ካሉ ብትሰጧቸው እስከ ማለት ድረስ ነው የተደረሰው። ስለዚህ መሬት ላይ ምንም ችግር የለም። እያንዳንዱ ስፖት ምንድነው ያለው ለእያንዳንዱ ስፖርት ላይ ያለው ነገር ላናውቅ እንችላለን። ግን አጠቃላይ ሁኔታው ስታየው እጥረት የሚባል የለው እጥረት የሚባል የለው አሁን ካለው በራሱ ጊዜ ዋጋ ጨምሯል ከዛ በላይ ደግሞ ነጋዴ እጅ ገብቶ አቢዝ ሊደረግ የሚችልበት ናቹራል ሁኔታ የለው ስለዚህ ይሄ በተለያየ ምክንያት ለምሳሌ የአደረ ማዳበሪያ ነበር በቁጥርም ይታወቃል ይሄ እያንዳንዱ ክልል ላይ ምን ያህል ያደረ ነበር የሚለው የትኛው ለመስኖ የትኛው ለምን ተጠቅመናል የሚለው እያንዳንዱ በየእለቱ የሚገመገም በዝርዝር የሚገመገም ይሹ ስለሆነ ይታወቃል። ስለዚህ በተለያየ ምክንያት የሆነ ሰው እጅ ገብቶ እንደዚህ አይኖርም ብለም ሀንድረድ ፐርሰንት መናገር ላይቻል ይችል ይሆናል፣ ግን በተጨባጭ እኔ ብዙ ጊዜ እንደዚህ አይነት የድጎማ ሸቀጦች በማሰራጨት ሂደት ልምድ አለኝ። አሁን ባለው ሁኔታ ለዚህ የሚያጋልጥ ነገር ተጨባጭ መረጋገጥ ያለበት ነው የሚልም ነው ያለው። መልካም አቶሽ ሰማ እንመለሳለን። ከግብርና ምርምር ኢንስቲትዩት ዶክተር ተከስተ ክፍሌ ተቀላቅለውናል። እናመሰግናለን ዶክተር። የተለያዩ ሀሳቦችን እያነሳን ቆይታ እያደረግ ነበረ ከአቶሽ ሰማ ጋር እንግዲህ ስለ በዚህ በመር ወቅት ያለውን በሚሊየን ኩንታል የሚቆጠር ምርጥ ዘር ለማቅረብ እቅድ አለና ከዚህ አንጻር ሀገራዊ አቅማችን ምን ይመስላል ከሚለውን ጀምር። አመሰግናለሁኝ። እንግዲህ የግብርና ምርምር ኢንስቲትዩት በዚህ መልኩ በዘንድሮ የምህር ወቅት በሚሊዮን ኩንታል መንግስት ለማቅረብ እቅድ ይዟል። ስለዚህ ሀገራዊ አቅማችን እንግዲህ በተለያዩ የምርምር ማዕከላቶች እንዲሁም ደግሞ የምርጥ ዘር ድርጅቶች በፌዴራልም በክልሎችም ያሉ የምርጥ ዘር ድርጅቶች ለዚህ የምርጥ ዘር አቅርቦት ከፍተኛ አቅም እንዳላቸው ያሳየናል። ምክንያቱም በተለያዩ አካባቢዎች ይህንን የተሻሻሉ የምርጥ ዘር ዘሮችን ከማቅረብ አንጻር ብቁ የሆነ ዘር እንደሚዘጋጅ መረጃዎች ያሳዩናል። ጥሩ የግብርና አጠቃላይ ምርትና ምርታማነትን ለማሳደግ የተሻሻሉ ዝርያዎችን በየጊዜው ማቅረብ ይጠበቃል እና የምርምር ማዕከሎቻችን በዚህ ረገድ ምን ያክል ለግብርና ክፍለ ኢኮኖሚ የሚያግዝ የምርምር ውጤት እያቀረቡ ነው ማለት እንችላለን? በጣም ጥሩ እንግዲህ የኢትዮጵያ የግብርና ምርምር ኢንስቲትዩት በመንግስት ከተሰጡት ኃላፊነቶች መካከል አንዱ በምርምር የፈለቁ የመነሻ የግብርና ቴክኖሎጂዎችን በማባዛት ለተጠቃሚዎች በብዛትና በጥራት በማቅረብ አንዱ ሲሆን በዚህ መሰረት ተቋሙ በሱር በሚገኙ ሀያ አንድ የምርምር ማዕከላቶች ላይ ስነ ምህዳርን ባማከለ መልኩ በተለይ በሰብል አራቢ ና በቅርበ መስራጭ ዘር ላይ በእንስሳት እንደዚሁ የተሻሻሉ መናዎች ጊደሮች፣ ኮርማዎች፣ እንዲሁም ደግሞ የዶሮና የአሳ ሳጫጫጩቶች የሐር ትሎች፣ በተፈጥሮ ሀብት ደግሞ የአፈርና ውሃ ጥበቃ ቴክኖሎጂዎች፣ ሀይ ማዳበሪያዎች እና ሌሎች ቴክኖሎጂዎችን በማባዛት ማዕከሎቻችን ለተለያዩ ተጠቃሚዎች አባት ድርጅት ተጠቃሚዎቻቸው የተረጋገጠላቸው በርካታ የግብርና ቴክኖሎጂ ውጤቶችን በማባዛት እያቀረበ ይገኛል። ስለዚህ የማዕከሎቻችን አቅም በሰው ኃይል እንዲሁም ደግሞ በአንዳንድ ፋሲሊቲዎች ብቁ ናቸው። አቶ ሽሰማ ወደ እርስዎ እንምጣና ቀደም ሲል ያሉ ነበረ የአቅርቦት ችግር ወይ ደግሞ እጥረት የለም ብለዋል እና ስርጭቱ ላይ ያሉ ችግሮችን የሚታዩ ችግሮችን ለመፍታት ምን አይነት እርምጃዎች እየወሰዳችሁ ነው እናንተ? በእኛ በኩል ስርጭት ላይ ችግር አለ ተብሎም አልተገበገበም። ምክንያቱም ለምሳሌ ያደረውና እስካሁን የደረሰው ከወደብ ወደ ክልሎች የደረሰው ማዳበሪያ ወደ አንድ ነጥብ ሁለት አንድ ነጥብ ሁለት ሚሊዮን ቶን አካባቢ ነው። ይህ ከግማሽ በላይ ነው ማለት ነው። ከክልል ወደ ጣቢያዎች የተሰራጨው ደግሞ አንድ ነጥብ ዜሮ ስድስት አራት ሚሊየን አካባቢ ነው። ከዚህ ውስጥ እንግዲህ ለመስኖ የተሰራጨ አለ። አሁን ህብረት ስራ ማህበራት እጅ ላይ ያለ ራሱ ምክንያቱም ወደ አንድ ነጥብ አንድ ዘጠኝ ወስደዋል ከዚህ ውስጥ ዜሮ ነጥብ ስድስት ሰባት ነው የተሰራጨው ስለዚህ እጃቸው ላይ አለ ማለት ነው። አጠቃላይ በሚሊዮን ሜትሪክ ቶን ነው የተሰራጨ። ከዚህ ውስጥ አንድ ነጥብ አንድ ዘጠኝ ደርሷል፣ ከ ወደ ዜሮ ነጥብ ስድስት ሰባት ተሰራጭቷል ማለት ነው። ይሄ ማለት እጅ ላይ አለ፣ ፈላጊ እስከ መጣ ድረስ ማሰራጨት የሚቻል በየአካባቢው በእነዚህ 109 ኒዮኖችና በ አምስት ይሄ ማለት እኮ ኦልሞስት እዛዋል በደንብ እናንሳው በግልጽነት ፈላጊ ስለመጣ ነው ላርሶ አደሩ መላክ ያለበት አሁን ሙሉ በሙሉ ግብዓቶች ላርሶ አደሩ የሚገቡበት ወቅት ነው ዘር ተጀምረዋል አይደል የጤፍ ምናምን የሚዘሩ ናቸው ሀምሌ ሊጠብቁ የሚችሉት ከዛ ውጭ ግን ሌሎች የጥራጥሬ ሰብሎች አሉ አሁን ተጀምረዋል ሁሉም አካባቢ ስለዚህ ግብዓት ምርጥ ዘር የሚሆን ማዳበሪያ በዚህ ሰዓት መድረስ ያለበት ወቅት ነው ስለዚህ አሁን ግን ወደ 600 ሺህ የሚጠጋ ብቻ ነው የተሰራጨው። ሌሎችም እየተወሰኑት ደርሰዋል። ሙሉ በሙሉ ግን አልደረሰም። ከዛ አኳያ በወቅቱ እየቀረበላቸው እንዳልሆነ መረጃዎች እያሳዩ ነው፣ እሱም የሚያቀርቡልን መረጃ። ስለዚህ በወቅቱ ላርሷል አኳያ ነው አሁን መድረስና መሰራጨት ይለያያል። ወደ ማህበራቱ ነው፣ ወደ 5411 ማህበራት ተቀብለዋል። ዋው ተቀብለዋል፣ ወደ አርሶ አደሩ ግን አላሰራጨው። ይሄን እንግዲህ ዘታች ያለ ጉዳይ ነው በየወረዳው እና ኢቭን ከዛ በታች ባለ እንግዲህ ይህን ያህል ወረዳም የለን ከወረዳ በታች ደርሰዋል ማለት ነው። ስለዚህ እዛ ከደረሰ ደግሞ ከዛ በኋላ ያለውን እዛ ያለው አመራር ወቅቱን እያየ የማሰራጨቱ ስራ የእሱ ነው የሚሆነው። ስለዚህ ይሄ በምን ምክንያት ነው የሚለው ገና መለየት መጠናት አለበት። ቢያንስ እዛ የደረሰው ሙሉ ለሙሉ ለምን አልተሰራጨ? ስለዚህ እዛ የደረሰው ወደ አርሶ አደሩ ለምን አልደረሰ የሚለውን እናንተን አይመለከትም፣ በዋነኛ ይመለከታል። የማይመለከት የለም፣ ግን በዚህ መንገድ አልገመገብንም። ታች ከደረሰ በኋላ ይ ለምንድን ነው ቢያንስ እዛ የደረሰው ያልተሰራጨ የሚለው በያክ እንደየአካባቢ ሁኔታ መታየት አለበት። ምናልባት የአንዳንዱ የእርሻ ወቅት ምናልባት የተወሰነ ጊዜ ቢሆን ሊኖሩ ስላለው ሊሆን ይችላል። የወሰዱት ደግሞ የደረሰባቸውና አሁን ሁኔ የሚፈልጉት ሊሆኑ ይችላሉ። ይሄን ታች በዝርዝር መታየት አለበት። አንድ ነጥብ አንድ ሰባት ሚሊዮን ቶን ነው ወደ ማህበራት ተልኳል ብለው ነው የነበረው። ከዛ ደግሞ ስድስት መቶ ሰባ ሺ ኩንታል ነው ደርሷል ብለው ነው የነበረው። አሁን ሲጠቅሱልን ደግሞ ቁጥሩ ቁጥር አጠቃላይ አቅርቦት አለ። ከዚህ ውስጥ ሀገር ውስጥ የገባ ብያለው፣ ይሄ እስከ ሀያ ሁለት በየቀኑ በየሰዓቱ ይጨምራል፣ እንቅስቃሴ ውስጥ ያለ ስለሆነ። ስለዚህ ከዚህ ውስጥ አጠቃላይ ወደ ሁለት ነጥብ አራት ሚሊዮን ነው። ከዚህ ውስጥ አንድ ነጥብ ዜሮ ስድስት አራት ቶን ገብቷል። ከአደረው ጋር ተደምሮ ወደ አንድ ነጥብ ሁለት አምስት አራት አለ አገር ውስጥ ማለት ነው። ይሄ እዚህ የደረሰ ማለት ነው። ከክልል ወደ ጣቢያዎች የተሰራጨ 1.064 ብያለሁ ለ ከዚህ ውስጥ ለተለያየ ዓላማ የተሰራጨ ነው እሱ ውስጥ አለ። ግን ከክልሎች ደግሞ ወደ ክልሉ የሚወስዱ ከክልል ወደ ክልልና ከዛ በታች ያለውን ከማዕከል ያለውን ስርጭት የሚወስዱ ህብረት ስራ ማህበራት ስለሆኑ በዚህ በህብረት ስራ ማህበራት ከተረከቡት መካከል ያሰራጩት አለ። ወደ አምስት ነጥብ ምናምን ወይም አምስት መቶ ሰባ ሺህ ኩንታል አካባቢ እጃቸው ላይ አለ ማለት ነው። ቀደም ሲል ሲነግሩን እንደነበረው አንድ ሶስት ክልሎች ወይም አካባቢዎች ላይ አሁን ያለን ይበቃናል፣ አትላኩ እስከ ማለት ደርሰዋል ብለዋል። ይህንን ነገር ባላንስ ማድረግ አይቻልም። ሌሎች አካባቢዎች ላይ ተከባሽቶ ጥረት እኮ የለም። አሁን የቱ ጋ አሁን የቱ ጋ ምን አይነት መረጃ ይዘን ነው የምናወራው? ሄደ አርሶ ሄዱ አለ እንደ ዝም ብሎ አንስተሽ ዝም ብለሽ ከአንድ ቦታ ወደ ሌላ መተወረውሪው አይነት ነገር አይደለም። ወደ ክልል ወደ ወረዳ ከወረደ እንደገና ያንን ወደ ሌላ ማዞር በራሱ ሌላ ጣጣ ነው የሚያመጣው። እኛ እያልን ያለ ነው አሁን መጀመሪያ ፍላጎት የሚቀርበው ከየክልሉ ነው ያ በፍላጎት መሰረት ተገዝቷል፣ እየቀረበ ነው። በዚያው ባለው እቅድ መሰረት በየቀኑም እየተገመገመ ነው። የተወሰኑት ግን ይበቃና ልጃችን ላይ ያለው ያሉ አሉ። ይሄ እኛ ብቻ ለዚህ ባለድርሻ ሌሎች ባለድርሻዎችም አሉ። በጋራ ሲገመገም የሰማ ነው ነው ማለት ነው። ስለዚህ ይህን ያህል ካለ በዋነኛነት የምናየው ነገር እጥረት የሚባል ነገር የለም። ፓኒክ የሚፈጠረው እጥረት አለ የሚል ነገር ሲመጣ ነው። በእንደዚህ አይነት ሸቀጦች ላይ አሁን የገባው በቂ ከሆነ እንደ ሀገር የታቀደው 24 ሚሊዮን ጊዜ አለው እኮ ይገባኛል። ለሌሎች ግንቦት መጨረሻ ላይ ነው ያለ ነው፣ ሰኔ አለ፣ ሐምሌ አለ። ያየ አካባቢው ስነ ምህዳር ይለያያል። ስለዚህ ያንን ሁሉ ታሳቢ ተደርጎ ነው የሚመጣው እንጂ ይህን ግምት ውስጥ መግባት አለ። ዶክተር ተከስተ ወደሱ እንመለስ። የሰብል ልማት ላይ ነው ትኩረት አድርገን እየተነጋገርን ነው ያለነው በተለይ ከግባት አኳያ። ስለዚህ ምርጥ ዘሮች በተለይ የሰብል ልማት ዋና ዋና የሚባሉ የሰብል አይነቶች አሉ። እነሱ ላይ ትኩረት አድርጎ ከመስራት አኳያ የተያዙ አቅጣጫ ምንድን ነው የሚመስለው? ምን ለውጥስ እየተመዘገበ ነው? አሁን በምርትና ምርታማነቱ ላይ ምን ያህል ልዩነት እያመጣ ነው? በእናንተ በምርምር ደረጃ የሚሰሩ የሚሻሻሉ የምርጥ ዘር አይነቶች በጣም ጥሩ እንግዲህ የኢትዮጵያ ግብርና ምርምር ኢንስቲትዩት የመነሻ ዘር አቅርቦት እጥረት ችግርን ለመቅረብ ከተለያዩ የምርጥ ዘር አባጅ ድርጅቶችና ከግሉ ዘርፍ አባጅ ጋር በውል የተመሰረተ አቅርቦት እያደረገ ይገኛል። እንግዲህ ይህም የአርሶ አደሩን ምርትና ምርታማነትን ለማሳደግ የሚያስችሉ በሽታን መቋቋም የሚችሉ ቴክኖሎጂዎችን በሚፈለገው መጠን ጥራትና ደረጃ ማባዛት በወቅቱና ተመጣጣኝ በሆነ ዋጋ ዘላቂነት ባለው ሁኔታ ማቅረብ እንዲያስችል ቀልጣፋ የሆነ የግብርና ቴክኖሎጂዎችንና የቅድመ ብዜት አመራረትን ስርዓት ተከትሎ በመደራጀት እየሰራ ይገኛል። እንግዲህ የተለያዩ ሰብሎች እንዳልኩ ዋና ዋና ሰብሎች ምንላቸዋለ። ከዛ ውስጥ ስንዴንና በቆሎ ብንወስድ በምርምር የፈለቁ ዝርያዎችን ከማውጣት አንስቶ እስከ ስርጭት ድረስ ያካሂዳል። ስለዚህ ይህንን በተመለከተ ተሞክሮች በተለይ ከዓለም አቀፍ ተሞክሮች ጋር ስናይ ስንዴን እና በቆሎን ተወዳዳሪ ነው ማለት እንችላለን። ስለዚህ ያለው ምርትና ምርታማነትን ለማሳደግ የሚያስችሉ እንዳልኩት በሽታን መቋቋም የሚችሉ ቴክኖሎጂዎች በማፍለቅ ይገኛል ማለት ነው። ይህም የዘር አቅርቦት ችግሮችን ለመቅረፍ ስለሚያስችልበት አሁን ላይ ያለው የምርጥ ዘር ፍላጎት ሙሉ በሙሉ ተቀርፏል ማለት እንችላለን። አሁን ያለው የምርጥ ዘር ፍላጎት ተቀርፏል ለማለት ላያስደፍር ይችላል። ነገር ግን ባለው ሁኔታ ስናየው ያሉት ቴክኖሎጂዎች የሚወጡ ቴክኖሎጂዎች ከበፊቱ የተሻለ እና ፍላጎትን ሊያሟሉ የሚችሉ ዘሮች ወይም ደግሞ ዝርያዎች እየወጡ ይገኛሉ። ስለዚህ በቀጣይ ምንድነው የተያዘው ትኩረት? አሁን ሙሉ በሙሉ ለአርሶአደሩ የተሻሻሉ ምርጥ ዘሮችን እንዲጠቀም ለማድረግ የተያዘው አቅጣጫ ምንድነው የሚመስለው? በተለይ በክረምቱም እንዲሁም በበጋም ወቅት አካባቢ ስነ ምህዳሩን በሚመጥን መልኩ እንግዲህ የአርሶአደሩን ፍላጎት ከማሟላት አንጻር በተለያየ አግሮ ኢኮሎጂዎች የሚወጡ ዝርያዎች ይኖራሉ ይሄ እንግዲህ ከዚህ ከፐብሊክ ፕራይቬት ፓርትነርሽፕ ጋር የተገናኘ ወይም ደግሞ በቅንጅት የሚሰሩ ስራዎች መሆን አለባቸው የኢትዮጵያ ግብርና ምርምር ኢንስቲትዩት የፈለቁ በምርምር የፈለቁ ዘሮችን ያወጣል ከዛ ለዘር አባጅ ድርጅቶች ይሰጣል ዘር አባጅ ድርጅቶች ደግሞ ለአርሶ አደሩ የሚደርስበትን ሁኔታ በስፋት እየሰሩ ተደራሽነት እንዲኖር ይደረጋል ማለት ነው። ስለዚህ እናንተ ጋር በአዳዲስ የያዛችኋቸው በአዲስ እናመጣችኋለን ያላችኋቸው አሉ። በዚህ አመት እንግዲህ በየአመቱ የሚወጡ ዝርያዎች አሉ፣ አዳዲስ ዝርያዎች አሉ። ስለዚህ ይሄ ነው ባልልህም እስካሁን ድረስ ከአንድ ሺ አምስት መቶ አርባ በላይ የፈለቁ ዝርያዎች አሉ። አሁንም በየአመቱ ከመቶ በላይ የሚወጡ ዝርያዎች ይኖራሉ እና በእቅድ ያጥናቸው ቢኖሩ እነዚህ ናቸው። መልካም እንግዶቻችን፣ የግብርና ምርምር ኢንስቲትዩት ከፍተኛ ተመራማሪ ዶክተር ተገስተ ክፍሌ እንዲሁም ደግሞ የኢትዮጵያ ህብረት ስራ ኮሚሽን ምክትል ኮሚሽነር አቶ ሺሰማ ገብረስላሴ እጅግ አድርገን እናመሰግናለን። መልካም ቀን ይሁንላችሁ።